ሰዎች እንዴት ናቸው ይልኛላችሁ? ያለው አልሐምዱሊላ፣ ዛሬ ደስ በሚል ቪዲዮ መጥቻለሁ። ላይክ ሼር፣ ሰብስክራይብ መታረጉ ወዳጆች እጅግ በጣም አርጌ ነው ማመሰግነው። እንዲሁም አዳዲሱ ሰብስክራይብ በማድረግ ቤተሰብ አድርገው ይያል። ዛሬ ቪዲዮ አልፋለሁ። ያው ዛሬ እንግዲህ ከሚስ በዚህ ሁኔታ ፋውልና ክብረ ነው አለ ማለት ነው። እጅግ በጣም ደስ ሲል ነበረ። ደስ ብሎን ተጫውተን አርፈን ጥሩ እንቅልፍ ተኝተን ወደ ስራችን ተመልሰናል፣ እና በጣም ነው ደስ ያለኝ። በነገራችን ላይ እና ያው ድምፁ ሳይለንት አድርገዋለሁ በጣም እየረበሽን ስለነበረ ነው ድምፄንም ማስገባበት ማለት ነው። እና ብዙ ነገር ነው ያለው። ቡና አለ፣ የሀበሻ የአረብ ቡና አለ። ጋህዋ አፍልተናል ማለት ነው። ቡና አፍልተናል። ሻሂው፣ ኬኩ፣ ቆሎ ያ የሌለው ብጠይቁ እንሻላ አፕሉ አለ፣ አናናሱ አለ ሁሉም ነገር አለና አንዳንድ ጊዜ እንደዚህ ያው በየወሩ ባይሆንም በሶስት በአራት ወር አንዳንድ ጊዜ እንደዚህ ያው ቆይታችሁ ራሳችን ማሳረፍ ነፍስያችንም ሀቅ አላት ማለት ነው። ሁሌም መዳን ቤት ጂቢ ወዲ እየተባልን የልጆች ጩኸት እንትን እያሉብን እንግዲህ መውጣት ማንችል ይችል እንግዲህ ጠለብ ቤት ምሰሮቶች ቻሉት ምንም ማረግ አይቻልም። ግን እንደዚህ ወተን ማረፍ ምን ችል፣ ልጆች ደግሞ ኢጃዛ ቤት ያለን እንደዚህ ወተን አንድ ቀን ሁለት ቀን አርፈን ነፍስያችንን አስደስተን ወደ ስራችን ብንመለስ ጥሩ ነው ማለት ነው። ቦታ አጣውኝ የት ላስቀምጦ፣ ቆሎ ላይ ደረብኩት። እና እጅግ በጣም ደስ ይል ነበረ። ጥሩ ጊዜ ነው ያሳለፍነው። በጣም ደስ ብሎ ነው የተመለስ ነው ማለት ነው። እኔ ያለው ፍቅር ጉራጌዋለች ዝነትም ማለች እንግዲህ እጃዛችን በዚህ ሁኔታ አሳልፈነዋል ማለት ነው። በጣም ደስ ይል ነበር ከጓደኞቻችሁ ጋር ስታወሩ ስትጫወቱ ስትስቁ፣ የቤተሰብ ናፍቆት ራሱ ይቀንሳል። እኔ አንዳንድ ቀን እንጃ ዘውጥቼ ስመለስ ልክ ቤተሰብ አግኝቼ የተመለስኩ አይነት ስሜት ነው የሚሰማኝና ደስ ይለኛል። ስለዚህ ያው ከጓደኞቻችን ጋር ተጫውተን ጥሩ እንቅልፍ ተኝተን የሀበሻ የሀገራችን ምግብ በላልተን አርፈን ደግሞ ወደ ስራችን እንደገና በአዲስ ሞራል በአዲስ ኢነርጂ ስራችን እንሰራለን ማለት ነው። እና አንዳንዴም ያው አላህ በሚወደው መልኩ ጥሩ እረፍት ማሳለፍ እራሳችንን ማስደሰት ይኖርብናል ማለት ነው፣ የነፍስያችንም ሀቅ ስላላት። እዚህ ጋር ደግሞ ወደ ተመልካቾቼ እንግዲህ ያው ቡና ጠጣን ኬኩ፣ ምኑ ከተጨዋወትን በኋላ የወጣን ቀን ሳይሆን የወጣን ቀን ያው ወደ ሁላችንም ደካክሞን ነበረ ተኛም ማለት ነው። ጁማው ነው። በደንብ ምግብ ሰርተን ቡና አፍልተን መንብለን ጥሩ ጊዜ ያሳለፍ ነው እና ይሄ ደግሞ ቡና ከተጠጣ በኋላ ኬካችን ከበላን በኋላ ራታችን እየበላን ነው። ዶሮ ወጥ አለ፣ አልጫ አለ፣ ቀይ ስራ አለ እንዲሁም ደግሞ ክትፎና በጎን ለብ ለብ አለው ማለት ነው እንደ ጥብስ ለብ ለብ የተደረገ ያው እንደ ክትፎው ነው። የኛው ቀዩ የምታዩት ጥሬው ነው ማለት ነው። ሳት እያልነካው እንጀራ አለን ማሻአላህ በጣም ደስ ይላል ነበረ እና እኔ ልክ እኔ እንዳልበላሁት እንደ አዲስ እየጎመጀሁት ነው ማለት ነው። በጣም ነው ደስ የሚለው በጣም ይጣፍጥ ነበረ። ሙያ አጠይቁኝ፣ የፍቅር ሙያ ጎበዝ ናት። እና እዚህ ጋር እራት ልበላ ነው እንግዲህ። ፍቅር እንትን እያለችልኝ ነው እየጨለፈችልኝ ነው። የሚባለው እራት የልበላ እንግዲህ ጨልፊ፣ ብያታለሁኝ እየጨለፈች ነው። ያሬ በቃኛል አበዛሽ ፍቅር ነው ማሻአላ እና ወደ ተመልካቾች እንግዲህ ነው አብረን እንብላ ቀረበ ወይኔ ያው እኔ ክትፎ እወዳለሁ በነገራችን ላይ በጣም ነው ክትፎ የምወደው ነፍሴ ነው ጥርስም ደግሞ እንትን ነው መሰለኝ የታኝ፣ በደንብ የተከተፈ ስለሆነ ለማኘክም ያስቸግርም። እወዳለሁ ማለች ነው። ቀይ ወጥ ትንሽ ያቃጥለኛል። ባልበላ ደስ ይለኛል፣ ግን በደንብ ከተጠበሰ በርበሬው ችግር የለውም። ግን ከአንዳንድ ካይ ሳይ ጠበስ ሲቀርና አንዳንድ በርበሬ በጣም ነው እንትን ከአዘገጃጀቱ የሚሆን እኔ እንጃ፣ በጣም የሚያቃጥል በርበሬ አለ እና የሚያቃጥልክ ነገር ሲኖር እኔ አልወድም ማለት ነው። አዎ አንዳንድ በርበሬዎች እንትን በደንብ ሳይታጠቡ በደንብ ሳይታመሱ ምናምን ይፈጩና ያቃጥላሉ። ሀታ ቢቁላሉ ራሱ ማለች ነው። ስለዚህ ቀይ ወጥ አልወድም ብዙ፣ ግን ምንም ማድረግ አልችልም። እዚህ ጋር ደግሞ በነጋታው ነው በነጋታው ዳቦ ደፋን አይቤ ሰራም ማለት ነው እንጀራ አለ፣ ቀይ ወጥ ያው ነበረ ማለት ነው። አላለቀም፣ የተረፈ ቀይ ወጥ ነበር። ዳቦችን ጋግረን እና ሁላችሁን ብለ አፍያ በዱ ማለት ነው። ኮሜንት ላይ ብለ አፍያ ብለ አፍያ ከኛ ጋር መጥቶ ደግሞ እንደዚህ እፏ ማለት የፈለገ ህለን ወሳ ህለን እናስተናግዳለን፣ ማለት ነው። አይቤን በጣም ሞዶ ምግብ ነው ክትፎ አይቤ፣ እንደዚህ እየተረጋይቤ ምርጫዬ ነው ማለት ነው። እና አሁን ተመልካቾች እንግዲህ ፍቅር ጎንበስ ቀና ብላ እያስተናገደችን ነው። በቃ እያ ስንጨርሰ ከምንመለስ ሶስት ቀን አራት ቀን ቡናው ስታፈላ ምግቡ ስሰራ ስታቀርብ ስታነሰ በጣም ነው እኔ እንጃ ብድርሽና ላይክ ፈልሽ እንሻላ ይህ ቪዲዮ ተሰሚ ይሆናል። እዛ ኪላው ሀይረን ብድር ከፋ ያድርገን እኛም ማለት ነው። በጣም ያስተናገደችን የጃዛው ቤቱ የሁላችንም ቢሆንም በቃ እኛ እሷ ቤት እንግድነት ይሄድን ነው የመሰለን። ቡናው ስታፈላ ምግቡ ስታዘጋጅ አይቤው ዳቦው፣ በቃ ጎንበስ ቀን አያለችን ነበረ እና ሶስት ቀን አራት ቀን በደንብ አድርጋ አስተናግዳን ወደ ስራ የሸኘችን እና በጣም ነው የምናመሰግነው። አላህ እንደዚህ ጎንበስ ቀና ብሎ የሚያስተናግድ ባል ይስጥሽ ወይስ ልጅ ይስጥሽ ልበል? ሁለቱም ይስጥሽ እንሻአላህ። እና በጣም ደስ ይል ነበር። ያው በላን፣ ጠጣን፣ አረፍን ከዛም ወደ ስራችን መጣን ማለት ነው። እንግዲህ ፏ ማለታችሁም አትወጡም አትለብሱም ለሚሉ የዱባይ ቅመሞች ማለት ነው። መልበሳችሉ ለሚሉ እኛ ፏ እንላለን፣ እንወጣለን፣ እንዝናናለን የፈለግነው ቤታችን ሰርተን ማለት ነው። የግድ ፏ ለማለት ሆቴል ሆቴል መንከራተት የለብንም የቤታችንም ውስጥ ሆቴል ላይ ካለው የተሻለ በደንብ ሰርተን ፏ ማለት መብላት፣ መጠጣት እንችላለን። ልብስም ነፋለን ማለት ነው። የ15 ብር ቢጃማ እየለበሳችሁ ምናምን ለሚሉ ማለት ነው። እና ያው የሳውዲ ቅመሞች ጸዴዎች ናቸው ማለት ነው ከአመጋገባቸው ከአለባበሳቸው። በእርግጥ በደንብ ይሰራሉ ስራ ላይ ነው ብዙ ጊዜ እንትን የሚሉት በሳምንትና ና በአስራ አምስት ቀን ኢጃዛ አይወጡም። ይህ ኢጃዛ በስንት ወር መሰላችሁ? ምናልባት በሶስት በአራት ወር በአምስት ወር ነው የተሰባሰብ ነው እንደዚህ ማለት ነው እንጂ፣ ስራ ላይ አብዛኛ ጊዜ አላማችን የወጣንበት አላማ አንስትም ማለት ነው። ደግሞ አንዳንድ ጊዜ ጨበጣ አንልም፣ ራሳችንን እንደዚህ ወጣ እያለ እናስደስታለን ማለት ነው እና ወደ ተመልካቾች እንግዲህ እንዴት አያችሁት ሴሪሞናችን፣ ዝግጅታችን።